ወጥቶ መቅረት እጅግ ያማል። ወጣቷ ሕይወቷ በአሳዛኝ ሁኔታ ድንገት ተነጥቋል። እጅግ ያሳዝናል። ልጆቿን ተሰናብቷ ወደ ስራ የወጣችው ቲክቶከሯ ሊሊ የምትመለስ መስሏት ነበር። ድንገት ግን በድንገት የሞት ተነጥቃለች። አሟሟቷ እጅግ የከፋ ነው። በመስኮት በኩል አንገቷን አውጥታ ነበር። በቅርቡ ከድምፃዊት ቬሮኒካ ሽልማት የተበረከተላት በቲክቶክ ላይ ቪሎግም እየሰራች የምትለቀው ቃል ኪዳን አሊያም ሊሌ ልጆቿን ጥላ ሄዳለች። ክስተቱን በቅርበት እየተመለከቱ ሁሉ በዚያ ሰዓት ምን እንደተፈጠረ በሀዘኔታ ይናገራሉ። መረጃውን በስፋት እንመለከታለን። በሌላኛው መረጃችን ደግሞ ስለ እነ ጆን ዳንኤል ከፍርድ ቤት የተሰማውን መረጃም በስፋት እንመለከታለን። ብዙዎች ያለቀሱለት እስትሮው የተሰኘው ፊልም ከጀርባው ያለው አሳፋሪ እውነታና ከዳይሬክተሩ ጋር የተያያዘው ወሲባዊ ጉዳይ ምንድ ነው የሚለውን በስፋት እናስደምጣቸዋለን። በሌላኛው መረጃችን ደግሞ በኢየሩሳሌም የሚገኙ ክርስቲያኖች ጥሪያቸውን እያሰሙ ይገኛሉ ይህንንም መረጃ በዝርዝር ሰዓታችን በስፋት የምታደምጡት ይሆናል ሰላም ጤና ይስጥልን ወደ ቻናላችን ቤተሰቦች በዚህ ቻናል ላይ የተለያዩ ወቅታዊና ትኩስ መረጃዎችን ለናንተው ለውድ ተመልካቾቻችን በየእለቱ የምናደርሳቸው ይሆናል ታዲያ እናንተም ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን እየጠየቅን ወደ መረጃው እናመራለን ወደ አስቀደምላችሁ መረጃችን ስናመራ እጅግ አሳዛኝና የበርካቶችን ልብ የሰበረ መረጃ ተሰምቷል በቲክቶክ ስሟ ሊሊ ቭሎግ እንዲሁም በቅርቡ በድምፅ አይት ቬሮኒካ አማካኝነት የሚዲያ ፍሬጅ የተሸለመችም ሲሆን ብዙ ቪዲዮዎችንም በቲክቶክ ላይም ትለቅ ነበር። እጅግ በሚያሳዝን ሁኔታ ግን ህይወቷ ተቀጠፈ። የኮንታዞን መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ባልደረባ የነበረችው ወይዘሮ ቃል ኪዳን መለሰ ባልተጠበቀ የመኪና አደጋ ከዚህ አለም በሞት መለየቷን ስንገልጽ ከባድ አዘን ተሰምቶናል። ቃል ኪዳን መስከረም 10 ቀን በ1986 ዓ ም በኦሮሚያ ክልል አርሲ ዞን አሰላ ከተማ ተወልዳ የካሜራ ባለሙያ ዲፕሎማንና በአካውንቲንግ የመጀመሪያ ድግሪዋን ይዛ ነበር። በታሳስ 1 ቀን 2014 ዓ ም የኮንታ ዞን መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት የተቀላቀለች ሲሆን እስከ ህይወቷ የመጨረሻ ደቂቃ ድረስ በታማኝነትና በታታሪነትም አገልግላለች። ቃል ኪዳን ለቤተሰቧ ያላት ፍቅር፣ ሰዎችን ማክበሯ፣ የሙያ ብቃቷና የስራ ወዳድነቷ ሁሌም ሲጠቀስ የሚኖር ነው። ባለትዳርና የሁለት ልጆች አንድ ወንድና አንድ ሴት እናትም የነበረችው ቃል ኪዳን ገና በ31 ዓመቷ ሰኔ 12 2017 ዓ.ም ከዚህ ዓለም በሞት ተለይታለች። የኮንታ ዞን መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት በወይዘሮ ቃል ኪዳን መለሰ ህልፈተ ህይወት የተሰማውን ጥልቅ ሀዘን የገለጸ ለቤተሰቦቿ ለወዳጅ ዘመዶቿ እና ለስራ ባልደረቦቿ በሙሉ ልባዊ መጽናናትን ተመኝቷል። ካሜራ ይዛ አንገቷን በመስኮት አውጥታ ስትመለከት እንደነበርም በቅርበት የተመለከቷት ሁሉ እጅግ በሚያሳዝን ሁኔታ ይናገራሉ። በደቡብ ምዕራብ ኢትዮጵያ ክልል ኮንታ ዞን በደረሰ የመኪና አደጋ የዞኑ የመንግስት ኮሚኒኬሽን የካሜራ ባለሙያ ህይወት መቀጠፉን ነው ከዞኑ ያገኘነው መረጃ የሚያመለክተው። አንድ ዞኑ ጸጥታ መምሪያ አካልም በሰጡት ቃልም አንዲት ካሜራማን ለመንግስታዊ የስራ ጉዳይ ከዞን ወደ ወረዳ እየሄደች በአጋጣሚ ቀረጻ ላይ ያለች መኪና ተገልብጦ ነው የሞተችውም ሲሉ፣ አሰቃቂና አሳዛኝ ሞትም ይገልጻሉ። የአደጋው ምክንያት ምን እንደሆነና ከሟች ባሻ ምን ያህል ሰዎች እንደተጎዱ ሲጠየቁም የቴክኒክ ችግር ይመስለኛል፣ የመንገድ የቦታ ችግር አይደለም፣ የቴክኒክ ችግር ሳይሆን አይቀርም የሚል ስጋትም አለ። ሌላው ሰው ብዙም የተጎዳ የለም የሚል ምላሽም ሰጥተዋል። ካሜራ ይዛ አንገቷን በመስኮት አውጥታ ነበርም ብለው አደጋው ከረፋዱ አራት ሰዓት ገደማ እንደደረሰም ገልጸዋል። የክልሉ ርዕሰ መስተዳድር ነጋሽ ዋልጌሾ ረፋድ ላይ እታችን ወይዘሮ ቃልኪዳን መለሰ የኮንታ ዞን የመንግስት ኮሚኒኬሽን የሚዲያ ባለሙያ ለመንግስት ስራ በምታደርገው ጉዞ በደረሰ ባት ድንገተኛ የመኪና አደጋ ህይወቷ አልፏል ሲሉም አስታውቀዋል። አደጋው ሲያጋጥም በቅርብ ርቀት ለነበርን ሀዘኑ በጣም ጥልቅ ነው፣ ፈጣሪ ነፍሷን በአጸደ ገነት ያኑርልን ብለውም ለሟች ቤተሰብ መጽናናትን ተመኝተዋል። በአደጋው የአካል ጉዳት ለደረሰባቸው የስራ ባልደረቦቻችንም ፈጣሪ ፈጥነው እንዲያገግሙ ብርታቱን የስጣቸው ሲሉም በፌስቡክ ገጻቸው ላይም አስፍረዋል። በርካቶች ያለቀሱለት የነበረው እስሮ የተሰኘው ፊልም እጅግ አነጋጋሪ እንደነበረ ይታወቃል። በተለያዩ ማህበራዊ ትስስር ገጾች ላይም የተለያዩ መረጃዎችም ይህንን ፊልም አስመልክተው ሲሰራጩ እንደነበርም የሚታወቅ ነው። ታዲያ ከዚህ ፊልም ጋር በተያያዘ የወጣው መረጃ ምንድን ነው? የስትሮ ፊልም ዳይሬክተር ወሲባዊ ጥቃት በመፈጸም ተከሷል። ይህ ወሲባዊ ጥቃትም እጅግ አሳፋሪ ነው። በቅርቡ የወጣው የስትሮ ፊልምን ጨምሮ በበርካታ ፊልሞች የሚታወቀው የፊልም ጻፊ ዳይሬክተርና ተዋናይ ታይለር ፔሪ አንድ ተዋናይ ወሲባዊ ጥቃት አድሶብኛል ሲል ክስ መሰረተበት። ተዋናዩ በአንድ የቴሌቪዥን ሾው ላይ በሚተውንበት ወቅት ወቅትም ታይለር ፔሪ ወሲባይ ጥቃት እንዳደረሰበት ገልጾ የ260 ሚሊዮን ዶላር ክስም መስርቶበታል። ዴሪክ ዲክሰን የተባለው ተዋናይ ታይለር ፔሪ በኢንተርቴንመንት ኢንዱስትሪው ላይ ያለውን ዝነኝነት ተጠቅሞ አስገዳጅና ወሲባይ ብዝበዛ ሁኔታን ፈጥሮብኛል ሲልም በሎስ አንጀለስ በተመሰረተው ክስ ላይ አቅርቧል። ዴሪክ ይህ የተፈጸመበትም ዘ ኦቫል ኤንድ ሩዝለስ በሚለው ፊልም ላይ በሚተውንበት ጊዜ መሆኑንም አስረድተዋል። ተዋናዩ ታይለር ፔሪ የተሳካ ተዋናይ እንደሚያደርገው ቃል ገብቶለት የነ ነበረ ቢሆንም በተቃራኒው ወሲባይ ትንኮሳ ጥቃትና አካላዊ ጉዳት እንዳደረሰበትም ጠቁሟል። ተዋናዩ የታይለር ፔሪን ወሲባይ ፍላጎት አልቀበልም በማለቱ ሙያውን የሚጎዳ በቀል እንደደረሰበት ነው በክሱ ላይ የሚገለጸው። የታይለር ፔሪ ጠበቃ በበኩላቸውም ገንዘብ ለማግኘት የተደረገ ማጭበርበሪያ ነው ሲሉም ክሱን ውድቅ አድርገውታል። የግለሰብ ከታይለር ፔሪ ጋር ቅርበት ፈጽሮ የነበረ ሲሆን፣ አሁን ደግሞ የማጭበርበሪያ ክስ አቅርቧል ሲሉም ጠበቃው ማቲውም ገልጸዋል። አክለውም ታይለር ፔሪ ከዚህ አይናወጥም። እንዲህ አይነት የፈጠራ ትንኮሳዎች እንደማይሳኩ እርግጠኞች ነንም ብለዋል። ዲክሰን ከታይለር ፔሪ ጋር ለመጀመሪያ ጊዜ የተዋወቁት በአውሮፓውያኑ 2019 አትላንታ በሚገኘው የታይለር ፔሪ ስቱዲዮ በነበረ ዝግጅት ላይ መሆኑንም ይናገራል። ከትውውቃቸው በኋላ ለወራት ያህልም ስለ ትወና ሙያው ሲነጋገሩ እንደነበርም ገልጿል። በዚህ ወቅትም ታይለር ከተዋናዩ ጋርም ወሲባዊ ግንኙነት እንደሚፈልግ በርካታ ወሲባዊ አስተቶችን እንደሰጠና ተዋናዩ ወድቅ ማድረጉንም በክሱ ላይም ገልጿል። ከዚያም ታይለር በሚሰራው የቴሌቪዥን ሾው ላይ አንድ የትወና ስራ እንደተሰጠውም ገልጿል። ሆኖም ክሱ እንደሚያትተው ዲክሰን ታይለር ፔሪን ችላ የሚል ከሆነ ወይም ወሲባዊ ጉዳዮችን የማይቀበል ከሆነ የተሰጠው ገጸ ባህሪ ይሞታል የሚልም ቅድመ ሁኔታ ተቀምጧልም ይላል። ተዋናዩ ታይለር ፔሪን ማስደሰት ከቻለ ብቻም ገጸ ባህሪውን ተላብሶ መተወን ይቀጥላል የሚል ሀሳቤ እንደነበረም ክሱም አስረድቷል። ክሱ ታይለር በተዋናዩ ላይ ፈጽሟቸዋል የተባሉ በርካታ የወሲባዊ ጥቃት ክስተቶችንም ጠቅሷል። ተዋናዩ ከታይለር ፔሪ የሚመጣውን ያላሳለሰ ትንኮሳ ሊቆም ስላልቻለ በፊልሙ ላይ የነበረውን የትወና ሙያ ለመተው እንደተገደደ እና ከታይለር የቀረበለትን የፊልም ጽሑፍ ስራም ለመስራት ፈቃደኛ አለመሆኑን ነው የተጠቀሰው። ወደ ቀጣይ መረጃችን ስናመራ ከአዲስ አበባ መዳረሻውን መቀለብ አደረገ የኢትዮጵያ አየር መንገድ። ደህንነት አደጋ ላይ ለመጣል ተንቀሳቅሰዋል በሚል ለስር የተዳረጉት እነ ጆን ዳኔልን በተመለከተ ከፍርድ ቤት የተሰማው አዲስ መረጃ በከፍተኛ ፍርድ ቤት እና በጠቅላይ ፍርድ ቤት በዋስ ወጥተን ክሳችንን በውጭ ሆነን እንድንከታተል የሚል ጥያቄ ያቀረቡት እነ ጆን ዳንኤል ጥያቄያቸውን ከዚህ ቀደም በሁለቱም ፍርድ ቤቶች ተቀባይነት ባለማግኘቱ ለሰበር ሰሚችሎት ቅሬታ አቅርበው መታየት ጀምሮ በትላንትና ሁለት ጠዋትም የሰበር ሰሚችሎት ቀጠሮ ሰጥቷቸው ነበር። ይሁን እንጂ በአምስት ዳኞች መዝገቡን የሚመለከተው ፍርድ ቤቱም በትላንትና ውሎ ዳኞች ባለመሟላታቸው ጉዳዩን ማየት እንዳልቻለና ና ለሰኔ 18 ቀን ተለዋጭ ቀጠሮ እንደሰጣቸውም ለማወቅም ተችሏል። ዮሐንስ ዳንኤል፣ ጆን ዳንኤል፣ አማኔል ሞጫ፣ ናትናኤል ወንደሰን፣ ኤልያስ ድሬባ ሊዲያ ነጻነትና ሌኒ ክንፈ የተባሉ ስድስት ተከሳሾች የኢትዮጵያ አየር መንገድ ደህንነትን አደጋ ላይ ለመጣል ተንቀሳቅሰዋል በሚል የቀረበባቸውን ክስ ላይ የወንጀል ድርጊት እንዳልፈጸሙና ጥፋተኛ እንዳልሆኑም ከዚህ ቀደም ለችሎት መናገራቸውም የሚታወቅ ነው። ከነዚህ ተከሳሾች ውስጥም ሊዲያ ነጻነት እናም ሌኒ ክንፈ የተባሉ ተከሳሾችም በዋስ መለቀቃቸውም ይታወቃል። ወደ ቀጣይ መረጃችን ስናምራ በኢየሩሳሌም የሚገኙ ክርስቲያኖች ለጋዛ አስቸኳይ ድጋፍ እንዲደረግ ጥሪ አቀረቡ። ከኢየሩሳሌም የፍትህ ድምጽ የወጣው መግለጫ በአሁኑ ሰዓት 2 ሚሊዮን የጋዛ ነዋሪዎች እና 24 የእስራኤል ታጋቾች ህይወታቸው አደጋ ላይ ወድቀው ይገኛሉ በማለት አስቸኳይ የእርዳታ ጥሪውን አቅርቧል። በቅርቡ በጋዛ እየተከሰተ ያለውን ከፍተኛ የጦርነት ውጥረት አስመልክቶ ድምጻችንን እያሰማን ነው በማለት ነው ራሱን የኢየሩሳሌም የፍትህ ድምጽ በማለት የሚጠራው ቡድን ያስታወቀው። በወጣው መግለጫ ላይም የቀድሞው የላቲን ፓትርያርክ ሚቼል ሳባና የግሪክ ኦርቶዶክስ ቤተክርስቲያን ጳጳስ አታላ ሃና እንዲሁም የቀድሞ ቤተ ቤተክርስቲያን ጳጳስ ሙኒቢኗን ፍርሚያም ይገኝበታል። ከሌሎች ከ12 መካከል ደግሞ የላቲን ፓትሪያሊኬት ስራ አስፈጻሚ የሆኑት ሳሙኤል ኢየሱፍና በእስራኤል የኢየሱሳዊያን ማህበር መሪ የሆኑት ዴቪድም ይገኙበታል። ድምፃችን ለዓለም መሪዎች ባይደርስም የሚያዩና የሚሰሙ ሁሉም እርምጃ እንዲወስዱ እናበረታታለን በማለትም ተናግረዋል። በመግለጫቸውም በአንድ ዓመት ከግማሽ ውስጥ የተከሰተውን ሞት እናም ሙድበት አሸባሪ በማለት ያነሱት ሲሆንም በየቀኑ በአስር የሚቆጠሩ ሰዎችም ሕይወታቸውን ማጣታቸው ሰዎቿን አንስተዋል። ይህም እንዳለ የተከሰተው ንጹሃንን የሚያገለግሉ የጤና ተቋማት በፈራረሱበት ጊዜ መሆኑንም ግጭቱን የበለጠ አስጊ አድርጎታል። ቡድኑ አክሎም የእስራኤል ባለስልጣናት የጋዛ ችግር የሰብአዊ እርዳታ ስርጭት እንደሆነ ቢያነሳም በአሜሪካ ድጋፍ የሚደረግለት የጋዛ ሰብአዊ ድጋፍ እርዳታን የሚያሰራጭበት መንገድም አመቺ እንዳልሆነም ጠቅሷል። ከዚህ በተጨማሪም የጋዛ ዜጎች መመገቢያ ለማግኘት ወደ እርዳታ መስጫዎችን በሚያመሩበት ጊዜ መገደላቸውን፣ እራብ ሽሽትም የወጡ ሰዎች የአረቡ ሰለባ እንዲሆኑም አድርጓቸዋል። የጋዛ ነዋሪዎችም አስፈላጊውን እርዳታ እንዲያገኙ ለእስራኤል ባለስልጣናት መገዛት እንደሚጠበቅባቸው ቡድኑ ያነሳ ሲሆንም የምግብ አቅርቦትን ለጦር ስልት መጠቀም የጄኔቫ ስምምነትን የሚጥስ እንደሆነም ተናግረዋል። የእስራኤል ባለስልጣናት ዋና አላማም ፍልስጤማውያንን ከቦታቸው ማፈናቀል መሆኑን እንደሚያምኑም ተናግረዋል። ለአለም አቀፉ ማህበረሰብም ባደረጉት ጥሪም ተስፋ እንዳትቆርጡ እንለምናቸዋለን በማለትም አስፍረዋል። በክርስቶስ ትንሣኤና በመንፈስ ቅዱስ ኃይል እንነሳ በጋዛ ላሉ ወንድሞች እናቶቻችን እንቁም በማለት ጥሪያቸውንም አቅርበዋል። በቅርቡም በመቶዎች የሚቆጠሩ እስራኤላውያን ሰብአዊ መብቶች እንዲከበሩ ጥሪ እያቀረቡ በአውራ ጎዳናዎች ላይ ሰላማዊ ሰልፍም ሲወጡም ተስተውለዋል። ከዚህም ባለፈ ክርስቲያን ኤድ ወደ ጋዛ በመርከብ ሊገቡ የነበሩ እርዳታዎችም በእስራኤል ኃይሎች መታገዱንም አንስተዋል። ከመጋቢት ወር አንስቶም ወደ ጋዛ የገባ የሰብአዊ እርዳታ ድጋፍ የለም የሚል መረጃም ወጥቷል። ወደ ቀጣይ መረጃችን ስናምራ ነፍስ ለማዳን ሲል ነፍሱን የበገረው ጀግና የዮናታን ጉዳይ በርካቶችን እያ ያነጋገረ እያሳዘነም ይገኛል። አቶ ዮናታን ገብሮ ከአባቱ ከአቶ ገብሮ ንጉሴና ከእናቱ ከወይዘሮ ሙሉ አጎስ ሚያዝያ 29 ቀን 1991 ዓ ም በአዲስ አበባ ከተማ ተወለደ። እድሜው ለትምህርት ሲደርስም የመጀመሪያ ደረጃ ትምህርቱን በዳግማዬ ብርሃንና በቢትወልድ የመጀመሪያ ደረጃ ትምህርት ቤት ከዚያም የሁለተኛ ደረጃ ትምህርቱን የካቲት 23 ሁለተኛ ደረጃ ትምህርት ቤትም አጠናቋል። አቶ ዮናታን ራሱ በትምህርት ለማሻሻል ካለው ፍላጎት ከጄኔራል ዊንቴክ ትምህርት ቤት በቪክል ኢንጂንግ በዲፕሎማ ከአዲስ ከተማ ኢንዱስትሪያል ኮሌጅ ደግሞ በአውቶሞቲቭ ኢንጂነሪንግ ሰርቪስ በሰርተፍኬትም ተመርቋል። ዮናታን በአብሮ አደጎችና ቤተሰቦቹ እንደሚመሰክሩለትም ሰብዊ አገልግሎቶች መስጠትን አጥብቆ የሚወድ በተለይም የእሳት አደጋ ሰራተኛ መሆን ህልሙ የነበረ ነው። ይህንን ህልሙን ለማሳካትና በሰብዊ አገልግሎት ተግባር ላይ ለመሰማራት ካለው ጽኑ ፍላጎት የተነሳ በኮሚሽኑ መስሪያ ቤት በአዲስ ቅርንጫፍ ጽፈት ቤት ያለምን ክፍያ በበጎ ፈቃደኝነትም አገልግሏል። ይህ በእንዲህ እንዳለም ዮናታንን ከህልሙ የሚያገናኘው የአደጋ ጊዜ ሰራተኛ ማስታወቂያ ይወጣል። በዚህም የተደሰተው ዮናታን እንደ ማንኛውም ተወዳዳሪ መስፈርቱን በማሟላት ለአደጋ ጊዜ ሰራተኞች በኮሚሽኑ መስሪያ ቤት ማሰልጠኛ ማዕከል የሚሰጠውን ስልጠና በሚገባ አጠናቆ ከመጋቢት 25 ቀን 2012 ዓ ም ጀምሮ የአደጋ ጊዜ ሰራተኛ በመሆን የሚወደውን ስራ ተቀላቅሏል። ዮናታን ገብሮ ወደ ስራው ዓለም ከተቀላቀለ በኋላ በክብር እስከተውሰዋበት ለ ለመሰረት ድረስም ስራውን በልዩ ፍቅርና ተነሳሽነት እንዲሁም ጀግንነት እየፈጸመ ያለና በአደጋ መቆጣጠር ሂደትም ከባልደረቦቹ ጋር ሆኖ የበርካታ ሰውን ህይወትና እና ንብረትን ያዳነ በስነ ምግባሩ የተመሰከረለት ቅን የዋና ጀግና ሰራተኛችን ነበር። አቶ ዮናታን ከባልደረቦቹ ተግባቢና ለስራ መሪዎችም ታዛዥና ተወዳጅ የነበረ ጓዳችን ነው። አቶ ዮናታን ገብሩ ሰኔ 11 ቀን 2017 ዓ.ም ከሰዓት በኋላ በአዲስ ከተማ ክፍለ ከተማ ወረዳ ስድስት ባጋጠመ አደጋና ብረታቸውን በአደጋ ውስጥ የነበሩ ሰዎችን ለማዳን ሲል መስዋዕት ሆኗል። ጀግናችን ዮናታን የሰውን ህይወትና ንብረት ለማዳን የገባው ቃል ኪዳን ለመፈጸም ሲል በተወለደ በ26 ዓመቱ በክብርና በጀግንነት ተሰውቷል። ጀግናችን ዮናታን ሁሌም በልባችን ትኖራለ። የእሳትና አደጋ ስጋት ስራ አመራር ኮሚሽን አመራርና ሰራተኞች ለቤተሰቡ፣ ለወዳጅ ዘመድና ለመላው የኮሚሽኑ ሰራተኞች በሙሉ ልባዊ መጽናናትን ተመኝቷል። እኛም በሚዲያችን ስም ልባዊ መጽናናትን እንመኛለን ወደ ተመልካች ቻችን ለሳቶ የነበሩን መረጃዎቻችን እኝን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ ቸር ቆዩልን።